ውብዬና ናሂ ሕይወታችሁን ስለበጠበጥኩኝ በጣም ይቅርታ። ከዚህ በኋላ ሕይወታችሁ አልገባም። ውብዬን ጎድቻታለሁ። እኔም ሴት ነኝ፣ ነገር ግን በጣም ጎድቻታለሁ። እንዳያየሁት ከሆነ በጣም ነው የጎደኋት። ይህን ስላደረኩኝ በጣም ይቅርታ ብላለች ቲጂ። በፖሊስም ታስሬ ነበር፣ ህዲም ታስራብኛለች። ስለዚህ ሁላችሁም ድምፅ ሆናችሁ እህቴን አስፈቱብኝ ብላለች። ናሂንና የናሄንና የውብዬን ትዳር መልሳለሁ። እኔ ነኝ የበጠበጥኩት፣ እኔን ነኝ ህይወታችሁን ምስቅልቅል ያደረኩት። በብዙ ሰው ተጠልቻለሁ፣ ብዙ ሰው ጠልቶኛል፣ ብዙ ሰው ብዙ ነገር አድርጎኛል። እንትን ፖሊስ አስይዘውብኛል፣ እህቴን እኔንም እያስፈለጉኝ ነው። ስለዚህ ከዚህ በኋላ ከናሂና ከውብዬ ህይወት እወጣለሁኝ ብላለች እንግዲህ፣ ቲጂ ማለት ነው። እውነት ለመናገር ይህን ተናግራለች እያለቀሰች ሁሉ ነው የተናገረችው። ምክንያቱም ይህ ማለት ህይወት ማለት ከባድ ነው፣ ገባችሁ? የሰው ሰው ትዳር ውስጥ ገብቶ የሰው ህይወት መበጥበጥ። ይች ነው የገባችበት ነገር፣ ለስራ ይመስለኛል። ነገር ግን በእሷ ላይ ትልቅ ነገር ደርሶባታል። እየሰጠችውን ሀብል ሁሉ ሽጦ ነው እንግዲህ ማለት ነው እህቷን ለማስፈታት ናሄ የሰጠችውን ሀብል ሁሉ ሽጦ እህቷን ለማስፈታት፣ እንደገና ደግሞ ያው ዛሬ በራሷ እንትን ቻናል ከፍቶ እህቷን እንድታስፈታ አድርጓል። ናሄ እሷ እንግዲህ ምናለች፣ ህይወታቸውን እንዲበጠበጥኩኝ፣ ትጋራቸውን እንዲያቦካው፣ ውብዬን እንዲያስለቀስኩኝ ይቅርታ ጠይቄ ናሄና ውብዬን አንድ ላይ እንደማረግ ብላ ቃል ገብታለች ማለት ነው። ምክንያቱም ውብዬ በጣም ተጎድታለች። እውነት ለመናገር ሐኪም ቤቱ ሁሉ እስከ መተኛ ድረስ ደርሳለች። ስለዚህ ስለተጎዳች አሁንም ይህን ማድረግ ቃል ገብታለች። ናሂ ደግሞ ማለት ነው ስርዓት ቢኖረው ጥሩ ነው ብዬ አስባለሁ። እሷ ከህይወታችሁ ልወጣ ነው አልፈልግም እያለች የኔና የውብዬ ነገር አብቅቷል የምትለው ነገር ስርዓት ቢኖረው ጥሩ ነው። ልጅዋ ከህይወታችሁ ለወጣ ነው ከዚህ በኋላ በብዙ ሰው ተጣልቻለሁ፣ ለምን በዚህ እርሜ በዚህ እንትኔ በሰው ተጣልቻለሁ፣ በሰው እንዲጠላ አልፈልግም እያለችው እያለ አንተ የውብዬና የኔ ነገር አብቅቷል ለምን የምትላት? በጣም ጥፋት እየሰራህ ነው። አሁን አሁን ጥፋቱ ያንተንው እየተረዳው ነው። እና ይሄ ማለት ነው ስርዓት ቢኖረ ጥሩ ነው እ የልጆችና ትንሽ አታሳዝንም እንዴ? እሷ እንኳ ሴት ሆና አዝና ተመለሰች አይደል፣ ከህይወት ልወጣ ነው አልፈልግም አለችው። ወደ ትዳር ተመለስ፣ እኔ አልፈልግም ከህይወት ልወጣ ነው አለች አይደል። የነካለች ታዲያ አንተ ምን ሁላ ነው ወደ ኋላ የምታገረግረው? የምሬ ነው ብዲሁን ታወታላችሁ እንዲ ተስፋ አደርጋለሁ። እሷ ከህይወታችሁ ልወጣ ነው፣ አንተንና ውብዬን አንዲ ማድረግ ፈልጋለሁ እያለች የኔና የውብዬ ነገር አብቅቷል ይላል ማለት ነው። ይህም ማለት የለብክም ነውር ነው ማለት ነው። የምሬ ነው ምድር ይች ልጅ ብዙ ነገር ደርሶባታል ከካሜራ ጀርባ እውነት ስነግራችሁ ብዙ ብዙ ምክንያቱም ውብዬ ላይ እያደረጉ ያሉት ነገር በጣም በጣም በጣም በጣም ከባድ ነው ሁላችሁም ተሰብስባችሁ ውብዬን ይቅርታ ልትጠይቋት ይገባል ሁላችሁም ይቅርታ መጠየቅ አለባችሁ ትልቅ ጥፋት ነው ያጠፋችሁ ከሚባል በላይ ከሚባል በላይ አንተም እግሯ ስር መውደቅ አለብህ ልጆች እናት ማለት ነው አለቀ ከእንዲህ አይነት ስራ ይቅርብ ይች ልጅ በሰው ተጠላች። አሁን ለስሙ ቻናል ከፍተስ ሰጣት፣ ማንም ሴባ አያደርግም። ምክንያቱም ውብዬን አስከፍታታለች። ይቺ ልጅ እምትገባችሁ አይደል? መልካም ሰርታችሁ ቻናል ከፍታችሁ ስትመጡ ነው ሰው ወዶ ቤተሰብ የሚያደርጋችሁ። እንደዚህ ሁናችሁ ብትመጡ ምን ዋጋ አለው? ከባድ ነው። ስለዚህ የሚያስቆጣንና የሚያስቀይበንን ነገር እየለየን መናቃሪፍ ነው ብዬ ነው የማስበው። እሷ ከህይወት ወጣ ነው እያለች ያንተ ማገርገር ነው የገረመኝ። አለቀ የልጆችን እናት ይዘ ጉዞ ወደፊት። አባቴ ሰምተሃል፣ ሌላ ይመራ ማለት ነው። ነገረ ስራህን አይቻለሁ። መስለ መናቀር ያም ያም እየወረደብህ ስርቡ አስደስተዋል። እንደ አንተ ራሱ ማለት ነው። ስርቡ አስደስተዋል መሰኝ፣ ሁሉም ሰው እየሰደብህ እስከ ወንድምህ ጭምር ወንድሙ። አሁን ዛሬ በቲክቶክ ላብ ገብቶ ነበር እንዳለ እየሰደቡ ትንሽ እንኳ ሳይቆይ ነው የወጣው። ስለዚህ ይሰራላ። ከዚህም በኋላ ብታቆሙ ታሪፍ ነው ላለው ውብዬ ውብዬን ተንበርከከሽ የቅርታ ስትጠይቂ ያኔ እንወድሻለን። አሁን ግን ማንም አይሰማሽ። ይሽ ውብዬን የቅርታ ስትጠይቂ ያኔ እንሰማሻለን። ያሆኑ ማንም አይሰማሽ። ያሆኑ ማልቀስ ምናምን ጥንዶች መሀል ገብቶ የሰው ትዳር በጥብጦ እይይ መስሚያችን ነው ትዳራቸውን ስትመልሽ ያኔ እንሰማሻለን። ይሄን ለማለት ነው እንግዲህ በጣም ተገርሜበታለሁ እኔ።